መዝሙር ስምንት አቤቱ፣ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ፣ ምስጋናህ በሰማዮች ላይ ከፍ ከፍ ብሎአልና። ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀህ ስለ ጠላትህ ጠላትንና ቂመኛን ለማጥፋት። የጣቶችህን ሥራ ሰማዮችን፣ ባየሁ ጊዜ ጨረቃንና ከዋክብትን አንተ የሠራሃቸውን ታስበው ዘንድ ሰው ምንድን ነው? ትጎበኘውም ዘንድ የሰው ልጅ ምንድን ነው? ከመላእክት እጅግ ጥቂት አሳነስከው፣ በክብርና በምስጋና ዘውድ ከለልከው። በእጆችም ሥራ ሁሉ ላይ ሾምከው፣ ሁሉን ከእግሮቹ በታች አስገዛህለት፤ በጎችንም ላሞችንም ሁሉ ደግሞም የምድረ በዳውን እንስሶች የሰማይንም ወፎች የባሕርንም ዓሦች በባሕር መንገድ የሚሄደውንም ሁሉ። አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ። መዝሙር ዘጠኝ አቤቱ በልቤ ሁሉ አመሰግንሃለሁ፣ ተአምራትህንም ሁሉ እነግራለሁ። በአንተ ደስ ይለኛል፣ ሐሴትንም አደርጋለሁ ልዑል ሆይ ለስምህ ዘምራለሁ ጠላቶቼ ወደ ኋላ በተመለሱ ጊዜ ይሰናከላሉ ከፊትህም ይጠፋሉ ፍርዴንና በቀሌን አድርገህልኛልና ጽድቅን እየፈረርህ በዙፋንህ ላይ ተቀመጥህ አሕዛብን ገሰጽህ ዝንጎዎችንም አጠፋህ ስማቸውንም ለዘላለም ደመሰስህ ጠላቶች በጦር ለዘላለም ጠፉ ከተሞቻቸውንም አፈረስህ፣ ዝክራቸውም በአንድነት ጠፋ። እግዚአብሔር ግን ለዘላለም ይኖራል፣ ዙፋኑንም ለመፍረድ አዘጋጀ። እርሱም ዓለምን በጽድቅ ይፈርዳታል፣ አሕዛብንም በቅንነት ይዳኛቸዋል። እግዚአብሔርም ለድሆች መጠጊያ ሆናቸው፣ እርሱም በመከራቸው ጊዜ ረዳታቸው ነው። ስምህን የሚያውቁ ሁሉ በአንተ ይታመናሉ፣ አቤቱ፣ የሚሹህን አትተዋቸውምና። በጽዮን ለሚኖር ለእግዚአብሔር ዘምሩ፣ በአሕዛብም መካከል አደራረጉን ንገሩ። ደማቸውን የሚመራመር እሱ አስቧልና የድሆችንም ጩኸት አልረሳምና። አቤቱ፣ እዘንልኝ፣ ጠላቶችም የሚያመጡብኝን መከራ ተመልከት ከሞት ደጆች ከፍ ከፍ የምታደርገኝ ምስጋናውን ሁሉ እናገር ዘንድ በጽዮን ልጅ በደጆቿ በማዳንህ ደስ ይለኛል። አሕዛብ በሠሩት ጒድጓድ ወደቁ። በዚያችም በሸሸጓት ወጥመድ እግራቸው ተጠመደች። እግዚአብሔር ፍርድን በማድረግ የታወቀ ነው። ኀጢአተኛው በእጆቹ ሥራ ተጠመደ። ኀጢአተኞች ወደ ሲኦል ይመለሳሉ፣ እግዚአብሔርን የሚረሱ አሕዛብም ሁሉ ድሃ ለዘላለም አይረሳምና የችግረኞችም ተስፋቸው ለዘላለም አይጠፋም። አቤቱ ተነስ፣ ሰውም አይበርታ፣ አሕዛብም በፊትህ ይፈረድባቸው። አቤቱ ፍርሃትን በላያቸው ጫንባቸው፣ አሕዛብ ሰዎች እንደሆኑ ይወቁ። አቤቱ ለምን ርቀህ ቆምህ? በመከራም ጊዜ ለምን ትሰወራለህ? በኀጢአተኛ ትቢት ደሃ ይናደዳል፣ ባሰቡት ተንኰላቸው ተጠመዱ። ኀጢአተኛ በነፍሱ ፈቃድ ይወደሳልና ዓመፀኛም ይባርካል። ኀጢአተኛ እግዚአብሔርን አበሳጨው እንደ ቊጣውም ብዛት አይመራመረውም። በእርሱ ፊት እግዚአብሔር የለም። መንገዱ ሁሉ የረከሰ ነው፣ ፍርድህም በፊቱ የፈረሰ ነው። ጠላቶችንም ሁሉ ይገዛቸዋል። በልቡ ይላል ለልጅ ልጅ አልታወክም፣ ክፋትም አያገኘኝም። አፉ መርገምንና ሽንገላን፣ ተንኰልን የተመላ ነው። ከምላሱ በታች ጉዳትና መከራ ነው። በመንደሮች መሸመቂያ ይቀመጣል፣ ንጹሓንን በስውር ይገድል ዘንድ፣ ዐይኖቹም ወደ ደሃ ይመለከታሉ። እንደ አንበሳ በችፍግ ዱር በስውር ይሸምቃል፣ ድኻውን ለመንጠቅ ያደባል። ድኻውን ይነጥቀዋል፣ በአሽክላውም ይስበዋል። ድኻ ይዋረዳል፣ ይጐብጣል፣ በኀያላኑም እጅ ይወድቃል። በልቡም ይላል፣ እግዚአብሔር ረስቶኛል፣ ፈጽሞም እንዳያይ ፊቱን ሰወረ። አቤቱ አምላክ ሆይ ተነስ፣ እጅህም ከፍ ከፍ ትበል። ድሆችን አትርሳ። ኀጢአተኛ ስለ ምን እግዚአብሔርን አስቈጣው? በልቡ አይመራመረኝም ይላልና። አየኸው፣ አንተ ክፋትንና ቍጣን ትመለከታለህና በእጅህ ፍዳውን ለመስጠት ድሀ ራሱን ለአንተ ይተዋል። ለድሀ አደግም ረዳቱ አንተ ነህ። የኀጢአተኛንና የክፉን ክንድ ስበር፣ የኀጢአቱንም ብድራት ክፈል። ሌላ እስከማይገኝ ድረስ እግዚአብሔር ለዘላለም ይነግሣል። አሕዛብ ከምድር ይጠፋሉ። እግዚአብሔር የድኾችን ምኞት ሰማ፣ ጆሮውም የልባቸውን ዐሳብ አደመጠች። ፍርዱ ለድኻ አደግና ለችግረኛ ይደረግ ዘንድ ሰዎች በምድር ላይ አፋቸውን ከፍ ከፍ በማድረግ እንዳይደግሙ